አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም ናችሁ ወይ ውድ እህቶች እንዴት ናችሁ? አላችሁ ወይ? በያላችሁበት ሰላማችሁ ይብዛለኝ እያልኩኝ ለዛሬ ይዤ የመጣሁት በነገራችን ላይ ዶሮ ጨጓራ እንዲያለት መቼ ነበር ምታውቁት? እኔ ስንት አመቴ ዶሮ ጨጓራ እንዲያለት አላውቅም ነበር። ወረ በልክባል፣ በጣም ነው የገረበኝ እና ዛሬ የዶሮ ጨጓራ አሰራር ይዤላችሁ የመጣሁት ማለት ነው፣ ጉበቷም ጋራ ማለት ነው። እኔ አገርም ዶሮ ሲታረድ ጉበት እንዲያላት እንጂ ጨጓራ እንዲያላት አላውቅም ነበር። ወይም የዛ ሀገር የተለዩ ናቸው ሲመላበሉኝ የሆነት በጣም እኔ እስካሁን ድረስ አእምሮዬ ትቀበለው አልቻለም፣ ዶሮ ጨጓራ እንዲያላት ማለት ነው። አልሙየም በጣም ነበር የሚጣፍጠው። አጠይቁኝ፣ ፍየል ምንድን ነው ነው የሚያስ የሚያስብለው ማለት ነው፣ ወላ ፍየል ወላ በግ አሁንም እንደ ቪዲዮ ላይ እንደሚታየው በደንብ አርጌ ጨጓራውን የብቻው በራሱ ዘይት በራሱ እንትን ጥብስ ካረኩት በኋላ ሽንኩርትና ነጭ ሽንኩርት ቃሪ አርጌ ፈጭች አረኩበት። እዚህ ጋር መፍሩ ዘይት ዘይት ዘይት መደረግ የለበትም ነገር ነበር፣ ላኪን ትንሽ ማድረግ ስለነበረብኝ ግን ካሜራ እየተመለከትኩ ኩክ ዘይት አብዝቻለሁ፣ ግን ማጣጣው አይ ችግር የለውም ለማንኛውም ይሄን ነው ነው ማለት አይጠበቅብኝም። ያኑ ቪዲዮ ላይ ሁሉም ግልጽ ነው ማለት ነው። ከዛ ጉበቱ ለሁለት ነው ቆረጥ ቆረጥ ማረገለም ስለማይችል ሳ ስለማይችል ፍርፍር ነው የሚለው እዛው ላይ ማለት ነው። ቢያንስ 3 ደቂቃ የሚሆን ከበስ አበሰልኩት ማለት ነው። ማሻአላ ተባረከላ ጣሙ ደማር ደማር ደማር ወላይ ነው የምላችሁ። በጣም ነበር የምትጣፈጠው ማለት ነው። ለመላ ገበልቻለሁ ምታወት ሌላልሙም ይሄ ነበር የደረሰኝ። ያ አላህ ጣም አትጠይቁኝ። በራሴ እየሳኩ ነበረ፣ ቪዲዮም ተቀርጸው ማለት ነው። በዚጋ ሰዓን እየፋኩ ነበረ በሱ አላህ። ቀለል ያለ ነው፣ ሁለት ደቂቃ ነው። እስከ መጨረሻ ውልኝ። ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ፣ ላይክ ያደርጋችሁ ላይክ አድርጉ፣ አበረታቱን